ሀይምዬ የኔናት፣ እንደ ነሱ አይነቶቹ ሰዎች በሬው ላሞለድ የሚሉን አደለ አሁን ላይ እያስቸገሩን ያሉት። በነገራችን ላይ ሀይምዬ ፖስት ያደረገችው ነገር በጣም ነው። እኔ በነገራችን ላይ ማለት ነው፣ እዚ ጋር አንድ ነገር አለ። አንዳንድ ጊዜ ሰውን ያለ ምክንያት አትግፉ፣ አታስቀይሙ። በዛ አጋጣሚ ልነግራችሁ የምፈልገው ነገር ቢኖር ማለት ነው። ነገር ግን አሰውን ከባህር ውስጥ አውጥቶ ሰመጥኩኝ ከመስመጥ አዳንኩኝ ከሚሉ አስመሳዮች ምናምን የሚል ነገር ፖስት አድርጋ በጣም ነው የተመቸኝ። ምክንያቱም እንደነዚህ አይነቶቹ ናቸው እያስቸገሩ ያሉት አሁን ላይ ወዳጅ መስለው ጥላት አሌለ ጉርጓዳችሁን ከኋላ የሚቆፍሩላችሁ ማለት ነው። ነገር ግን እኔ ለሀይምዬ ሁሌም ማለት ምፈልገው አንቺ ጅግና ነሽ ምንም ነገር አይሰማሽ። ለማንንም መልስ መስጠት እራሱ አይጠበቅብሽም በቃ ሰው ይበዛ አይደለም ተጥራቱ፣ ብዛቱ አይደለም የሚባለው ተብዛቱ ጥራቱ አይደለም የሚባለው፣ እንደዛ ነገር ማለት ነው። ወደ ሁለተኛው ፖስት ሲሄድ ማለት ነው፣ ትክክለኛ ውሳኔ ከዘገየ ራሱ ስህተት ይሆናል ብላለች። ልክ ነሽ። አንዳንድ ጊዜ ማለት ነው ትክክለኛ ውሳኔን እንወስንና ነገር ግን ያንን የወሰንነውን ውሳኔ በተግባር የማናደርግበት በተግባር የማናሳይበት ሰዓት አለ። ዛሬን ነገ በማለት የሰውን ጊዜ በማቃጠል አለ የለም። አንዳንድ ጊዜ ምን መሰላችሁ ውሳኔ ስንወስን እናደርገዋለን ወይ ማድረግ እንችላለን ወይ ብለን መወሰን አለብን። እና ቅማሙ አንቺ ትችያለሽ። የምትናገሩው ነገር ምንም ስህተት ሆኖ ያቅም ሁሌም ልክ ነው። ነገር ግን ማለት የምፈልገው በዛ አጋጣሚ ሀይሚዬን አታስቀይሟት። ያለ ምክንያት ምንም ነገር ሰውን አትክፉ። ቻናሉን ሰብስክራይብ አድርጉ። ሁለት መቶ ሺ አስገቧት። ፍቅር ያሸንፋል። በአጠቃላይ ይሄ የክፋት ልቢያ ልባችንን እንቀይረውና በአንድነት እንሆንና ሁለት መቶ ሺ እናስገባ ልይቷን ማለት እፈልጋለሁ።